ከምንም በላይ ከምንም በላይ የሚሰማኝ ለምድር ለሰማይ ለምድር ለሰማይ እንዳችሉ ውለታ እንዴት

ጋር ይቀመጥ ልቤ ትርታ አስጨነቀኝ። እዚህ ደጋግሞ የመጣ የደጃፍን መዝጊያ

እናመሰግናለን ብሩክ ሰለሞን እና ዳግም ተፈራ በኤሌም ሶስት እና በኤሌም ሁለት ተወክሏል። ከወደዳችኋቸው ያልተገደበ ድምጻችሁን ልትሰጧቸው ትችላላችሁ። እናመሰግናለን። ቀደም ሲል ብሩክ የተፈራ ነጋሽን ባለ ሁለት አይን ከዛ አይን በአንድ ጋር አቅርቦልናል። እናመሰግናለን። ይሄ ሙዚቃ በ1988 ዓ ም በጋራ የተሰራ አልበም ነው። አረጋኸኝ ወራሽ፣ ነጻነት መለሰ እንዲሁም ራሱ ተፈራ ነጋሽ ሆነው የሰሩት ሙዚቃ ነው። የሞገስ ተካ ነው ግጥምና ዜማው ደግሞ ከዳግም ተፈራ ደግሞ የታምራት ደስታን የኔ አመል አንድ ነውን እንደዚሁ። በነገራችን ላይ ታምራት ካረፈ ሰባት ዓመታት ያክል ሆኖታል። መያዝ አስር ነበር ከዚህ ዓለም በድንገተኛ ሕይወቱን ያጣው የዛሬ ሰባት ዓመት አካባቢ። እንግዲህ አራት አልበሞች፣ ወደ ዘጠኝ የሚደርሱ ደግሞ ነጠላ ሙዚቃዎች እንዳሉት እናውቃለን። የግጥም ዜማ ደራሲ እንደዚሁም ግጥምና ዜማ እንደሚደርስ ይታወቃል። ሌሎችም እንደሚሰጥ ይታወቃል። በርከት ያሉ ስራዎችን ደግሞ ከዳግማያሊ ከኤልያስ መልካ ከካሙዙ ጋር ጭምር ሰርቷል። የእሱን ግጥሞች ደግሞ አብዛኛውን ጋዜጠኛ ታግዞኛላችሁ፣ ሀብታሙ ወጋለ ጋዜጠኛ ሀብታሙ ወጋለ በርከት ያሉ የግጥም ስራዎችን ሰርቶለታል። እናመሰግናለን። ሰባት ዓመታትን ሆኑታል ካለፈ፣ ላበረከትከው የሙዚቃ አስተዋጽኦ እናመሰግናለን ማለት እንወዳለን። ዳኞች አስተያየት ብቻ ትሰጡልናላችሁ ብቻ እኔ ግን ለሁለቱም ነጥብ ሰጥቼ ነው የምጀምረው። አስር ሺህ ከሆነ መግለጽ ብሩክና ዳግም እንዴት ናችሁ? ተገላገላችሁ፣ ኡፍ አይደል? የዛሬውን ኃላፊነት በአግባቡ ተወጥታችኋል። ብሩክ ከአንተ ልጀምር። የተፈራ ነጋሽ ባለውለታይ፣ በጣም የሚደንቅ ምርጫ ነው። የሚደንቅ ፐርፎርማንስ ነው። የእውነት ነገር በጣም በጣም የሚያስገርም አቀራረብ ነበር ያቀረብከው። ምን እያሰብኩ ነበር መሰለ ለአንድ ነገር በጣም ትኩረት ሰጥተንና ተገቢውን ጊዜ መድበን በትክክል ብንለማመድ ማንኛውንም ነገር ማለት ነው የት ያደርሰናል የሚለው አንተ ምሳሌ ነህ። የእውነቴን ነው የምነግርህ። በጣም የሚደንቅ ፐርፎርማንስ ነው። በቃ እኔ በጣም ስገረም የነበረው አንደኛ ምርጫው በቃ በጣም ፐርፌክት ፊት ነው ላንተ። ድምጽ አቀራረብህ በጣም ግሩም ነበረ ምንም የማይወጣለት ፐርፎርማንስ ነው። ድምጽህን እንዴት ተቆጣጥረህ እንዲያዜም ክንደ ነበር። በተለይ ወደ ላይኛው የሚወጡት ፒቾች ጋር የዜማ ክፍሎች ጋር በጣም ኮንትሮል የሆነ ድምጽ ነበር ስታሰማ የነበረው በቃ በጣም የሚገርም ስቱዲዮ ውስጥ ሚክስ ተደርጎ የወጣ የሚመስል አይነት ቴክኒክ ነበር ስትጠቀም የነበረው እና ይሄ በጣም በጣም የሚደነቅ ነገር ነው። እኔ አንድ ቦታ ብቻ ነው ትንሽ ቅራኔ የነበረኝ ምንድን ነው ከትም ያደረግበት ቦታ ጋር ትንሽ ገርገጭ ብለህ ነበረ። ኢንትሮ ከታርጎ ሁሌ የሚያስጨንቀኝ ብሎን አለ ለሚገባው ግጥሙ እና የመጀመሪያ ዙር ሁለተኛዋ አገባቧ ጋር ትንሽ ኳንታይዜሽኑ ፐርፌክት አልነበረም። ከዛ ውጪ በጣም ግሩም ነበር። ምንም በቃ በጣም ደስ ብሎ ነበር ሰማይ ሁሉም ነገር በቃ ሁሉም ነገር የተሟላ ነበር ማለት ይቻላል። ዳግም የታምራትን የኔ ያመላ አንድ ነው በጣም የሚገርም ምርጫ በጣም ቆንጆ ፐርፎርማንስ ነው። በጣም በጣም የሚገርም ፐርፎርማንስ ነው። በጣም የስሜት ሰው ነህ ብዙ ጊዜ አይተናል እና ዛሬ በቃ ማይክ አጠቃቀምህ ደግሞ አንተ በጣም ኮንሺየስ ነው። በቃ በጣም የሚገርም ነገር ነው መሰራው በማይኩ በራሱ እሱ በጣም የሚደነቅ ነገር ነው። ከዳይናሚክ ጋር ያለህ ኳሊቲ በጣም ጥሩ ነው። ብዙ ነገሩ ጥሩ ነው። ትንሽ ቅሬታዎችን ብቻ ባስቀምጥልህ ከቅኝት ጋር በተያያዘ አልፎ አልፎ አሁንም ስትሸራረፍ የሚሰሙ ነገሮች እና አይ ቲንክ ይታወቅህ ነበር ና ነቃ ትላለህ ነገር ና እሱንም አይቻለሁኝ። እሱ በጣም ትልቅ ነገር ነው። መሳሳትን አውቆ ቶሎ ለመታረም መሞከር ደግሞ ሌላ በጣም ትልቅ ኳሊቲ ነው። እዚህ ዘፈን ላይ በጣም ፈታኝ ብዬ ከማስባቸው ቦታዎች አንዱ ከእግር እስከ ራሴና የፍቅሬ ትዝታ የሚለው ፓርት የሚሄድበት የዜማ የቅላጼ መንገድ አለ አደለም? ላይቭ እሱን መጫወት እንደዚህ በጣም ከባድ ነው። እሱን ነበር በጣም አተኮሬ ሲሳዳምጥሜ የነበረው። ከዛ ግን ምን አየሁብህ? በጣም ጥንቃቄ የበዛበት ፐርፎርማንስ ነው። እውነት ነው፣ ትክክል ነው። ውድድር ስለሆነ እሱ በጣም የሚያስፈልግ ነገር ነው። ግን ጥንቅቅ ብለህ ስትል ደግሞ ትንሽ ስሜት የሚለው ነገር ስፔስ እያጣ ነው የሚሄደው። እሱ እንዳይሆን ተገቢውን ጥንቃቄ ማረግ ጥሩ ነው፣ ግን ኢሞሽን ወይም ስሜት ለሚለው ነገርም ደግሞ ትንሽ ቦታ መስጠት በጣም ያስፈልጋል። ከዛ ትንሽ ያስቸገሩ የዜማ ጥፋቶች አሉ። አንድ ሶስት ቦታ ምናምን ይሰማል ወይ አደማመጥህ በዚህኛው መንገድ ነው ያዳመጥከው፣ አልገባኝም። ግን ትንሽ የዜማ ጥፋቶች የተወሰኑ ቦታዎች ላይ አለ። ሪትም ኳንታይዜሽን አንድ ሁለት ቦታ ነው ግን ብዙ የከፋ አደለም። እንዲህ ለማዳመጥ የሚረብሽ አይነት አደለም። እነዚህን ነገሮች ብቻ ነው ያየሁት። ግን በጣም ግሩም ምርጫ ነው፣ በጣም ግሩም ፐርፎርማንስ ነው። በጣም ሊወደድኩት። እሺ ብሩክ፣ እንዳገባባችሁ ልጀምርና፣ ከብሩክ የተፈራ ነጋሽ ባለውለታ የሚለውን ዜማ በጣም ጥሩ ምርጫ ነው የመረጥከው። በደንብ አድርገህም ዚህመህዋል ለአንተ ለተሰጠህ የድምጽ ስትራክቸር በደንብ አድርጎ መፈተን የሚችል ዜማ ነው ይዘህ የመጣ። የደነቀኝ ነገር ዛሬ በቃ ይሄ የልጅነት ችኩል የሚያደርግ ነገር በጣም ተስተካክሏል እና በጣም ተመስጠ ነው የምትሰራው። የዜማውን ስሜት በደንብ ተረድቶ ለአድማጭ ተመልካች ለማስተላለፍ የሞከርክበት መንገድ በጣም ቆንጆ ነው። በጣም እና ይሄ ያችን እንትን እየጠበቅኳት ነበር፣ መሀሌ ግን አገኘዋት ምትላትን አሁንና ዛሬ ሳይላ ሊወርድ ነው እያልኩ ነበረ። መሀሌ ትንሽ አልክና ወዲያው ደሞ አንተ አትፍራሺ፣ በቃ አንተ ስታይላት እቺ ፓፓፓ ምትላት በጣም ታምርባዋለህ በላት። እሺ አንድ በጣም የተረዳሁት በጣም ሙዚቃ ይወዳል። ሙዚቃውን የሚመቻ ይመቻ፣ የሱን ስታይል ለማለት ይሄኛው ሪትሙ ምናምን እቺ ትመቻ፣ እቺ ጥሩ ስታይልና ሌላ እኔ በጣም የተረዳውን ነገር ሙዚቃ ትወዳለ። ከልብ ነው የምታዳምጠው፣ ሙዚቃውን በደንብ ነው የምትመሰጥበት ና ደስ እያለ ነው ምዘፍ ነው ማየት ገብቶሃል። ድምፃዊ ለመሆን በቃ በደንብ ልብህም ስሜትም ሁሉ ነገር ሁሉ እዛ ውስጥ እንደሆነ ያስታውቃል። ና ይሄ እንዲያድግብህ የሚያስፈልግ ተሰጥኦች ናቸው ና አዳብራቸው። ዳይናሚክሱ ቆንጆ ነበር። ሙሉ በሆነ ድምጽ ነው እንደዚህ ስሎ የሆኑ ዘፈኖችን አንዳንዴ ሳሳ ይላሉ ሲዘፈኑ፣ እና ከሆድ ባልሆነ ትንፋሽ ሲዘፈን ማለት ነው። ያንተ ግን ሙሉ በሆነ ትንፋሽና ድምጽ ነበር የሚሰማው። በጣም ጥሩ ነበረ። ቅር ያለኝ ነገር አንዳንድ ቦታ ጋር በተወሰነ ደረጃ በማያስጣላ የቅኝት ችግር ነበረው። በተረፈ ብዙ ነገሩ ቆንጆ ነው። እልና አልናገረም። ማርክ ዳግም ተፈራ የታምራት ደስታን ከባድ ዜማ ነው ይዞ የመጣ። በጣም ጥሩ ምርጫ፣ በጣም ጥሩ አዛዜም። አንተ እንግዲህ ቅድም ብሩኬም ነግሮሃል፣ የስሜት ሰው ነው። በደንብ ሙዚቃ ከነስሜቱ ከነ ሙሉ ክብሩና ጥቅሙ የምታቀርብን ስትመረቅ ከእነ ሙሉ ክብሩና ጥቅሙ ተመርቀሃል እንደሚባለው አይነት ነገር ነው። አቀራረብ ብዙ ጊዜና ጥሩ ነበር፣ ተመስጦ ጥሩ ነበር። ግን ጥንቃቄ ተሞላው ደግሟል የብሩኬን ጥንቃቄ ስላበዛ የተወሰነ ሁሌ የሚታወቅብህን ይሄ የስሜት ነገር ጎደል እንዲል ሆኗል። ቅር ያለኝ የታችኛው የዜማ ክፍል ወረድ ያለብህ ይመስላልና የተወሰኑ ቃላቶች በደንብ እንዲሰሙ እንዳይሆኑ የሆኑባቸው አጋጣሚዎች ነበሩ። መሀከለኛውና የላይኛው ተስማምቶህ ነው ያዜምከው እና እንደዚህ አይነት ነገር ሲፈጠር ወይ ግማሽ ድምጽ ወይ አንድ ድምጽ ከፍ እንዲሉልህ አድርገህ ከባንዱ ጋር በደንብ ተነጋግረህ በሚመችህ ሬንጅ ውስጥ ለመስፈን ሞክር። መጨረሻ ላይ ያንጎራጎርከው ጥሩ ነበረ በጣም። ከቅኝ ጋር በተያያዘ የተወሰኑ ችግሮች ነበሩ። ቅድም ያልኩህ እንግዲህ ተመችቶህ ያላዜምከው አካል ጋር በደንብ ከቅኝ ጋር ችግሮች ነበሩ። እሱን በደንብ አድርገህ ለወደፊት አስብበት። በቃ በተረፈ ጥሩ ነው። መልካም እድል እመኛለሁ። እሺ፣ ከብሩክ ልጀምር። ብሩክ፣ በጣም ገርሞኛል። ይህን ዘፈን ስትመርጠው እንደዚህ ይቀርባል ብዬ አላሰብኩ ነበር። በጣም አሪፍ አዘፋፈን ነው። በቃ የዘፈን ልክ በቃ ዘፈን እንደዚህ ዘፈናል ወይ አንደኛ በጣም ቀለል አድርገን የዘፈንከው ና ውድድር እስከማይመስል ድረስ አሁን እንግዲህ ይሄ አንድ ለውጥ ነው ማለት ነው። ስለዚህ ውድድሩን ታውከው በጣም ነው የተደሰትኩት። ማመን እስከሚያቅተኝ ና ከብሩኬ ጋር እንታይ ነበረ። እንደውም እና በዚህ ልክ መምጣት ለብዙ ተወዳዳሪዎችም አርቲስቶችም እንደዚህ ይቻላል ወይ የሚለውን ነገር የማሳየት በአጭር ጊዜ ውስጥ በጣም ተስማምቶኛል። እንደ ለምሳሌ የሚወጣው አካባቢ አንድ ቦታ ስቅ ነገር አለች፣ ቅድሙም ዘፈን ላይ እሱ ራሱ ይጠፋል። ምንም እንዳታስብ ፒች ነበረ። ግን እኔ ያደነኩት ደግሞ እንደምንም ጆሮህን ሞኒተር ለማድረግ እየሄድክበት ያለው መንገድ፣ በቃ ይህን ነገር በጣም ሊደነቅ ይገባል። በጣም አሪፍ ነው። ትንሽ ምናልባት እንደዚህ የምትዞረ ነገር አለ ወደ ባንድ፣ እሷን ነገር ደግሞ አውቅቧት ዛሬ ያየኋት ነገር እንደዛ ወደዛ እየዞርክ ና አሁን ሙሉ ለሙሉ ሙሉ ድምጻይ መሆን ትችላለህ። በቃ ስለዚህ ስቴጅን ኮንትሮል እያደረግክ ምናምን አሁን ሌላ ሌላውን ነገሮችን አልፈዋል እና በየእለቱ ያለውን ፕሮግረስ በጣም ማድነቅ እፈልጋለሁ። ውጤት ባል ነግርህም ግን ሞቅ አድርጌ እሰጥሃለሁ። በጣም አስደስታኛል። በጣም ደስ ብሎኛል። እና በርታልኝ። ዳግም ከሁለቱ ጓደኞቼ ጋር ትንሽ ልዩነት አለኝ አንተ ጋር ዘፈኑ በጣም አሪፍ ዘፈን ነው። ስቱዲዮ ላይ ስንሰማቸው ኖርማል ዘፈን ሆነው ሲዘፈኑ በጣም የሚከብደው፣ ለምሳሌ ይህ ዘፈን ዳይናሚክ ይፈልጋል። በጣም የሚጮ ቦታ አለው፣ በጣም የሚወርድ ቦታ አለው። እና አሁንም እዚህ ዘፈን ላይ የቮሊዩም ችግር ነበረ፣ እንደ ሀሳብ ተነስቷል። እታችሁ ላይ ለምሳሌ አይሰማም ነበር አንተ ነው የምትስቀው ጉሮሮ ላይ ነው ማለት የምታደርገዋል ድምፅ ስቃነሰ አንዱ ደግሞ ይጮኋል እና ይሄ ነገር ያንን አደንቃለሁ እኛ አሁን ወደ እንትን ለመምጣት የምትሞክርበትን አቅምን ለማሳየት ሞክ ግን ቀኑ ደረሰ አሙሽ ልማት ብቻ ነው የቀሩ አይደል የሚቀጥለው ሳምንት ስለዚህ ውድድር ላይ እነዚህ ነገሮችን በጣም አቅምን አሟጠ ለምሳሌ በጣም ያደነቅ ናቸው ፊልሞቹን ተመልከታቸው ያደነቅናቸው የወደድናቸው ቦታዎች አሉ አይደል እነሱ አካባቢ የዘፈን ምርጫዎቹን ከጉሮሮ ጋር የሚሄድ እንደ ሙሉ አቅመን የምታሳይበት ቢሆን እና እንደኔ ይሄኛው ዘፈን ምርጫ ባይሆን ደስ ይለኝ ነበር፣ በዚህ ቀን ማለት ነው። መጥፎ ነው እያልኩ አይደለም፣ ግን የበለጠ እንድታስደምመን እና እቺ ነገር ብታስብበት። ሌላ ከሞላ ጎደል በጣም ደስተኛ ጥሩ ነው። መልካም እድል።